የመጣሽ ተኝ የኛ ቤት ሰፊ ነው አላ ሀገር ሰው ሲተርት ማለት ነው። በጣም ነው የሚገርመው ዛሬ ያየነው ነገር ማለት ነው። እንግዲህ የሁላችንም ሀሳብ እንግዲህ ሄሉ ከአብ ጋር ከተለያየች፣ እንግዲህ አብ እንግዲህ ሄሉ ከህይወት ይወታለች ካለ ሄሉዬ ወደ ወዴ እንዳልክ ትመለሳለች የሚል ሀሳብ አለኝ እኔ። እንግዲህ እናንተ ደግሞ እስኪ ምን ታስባላችሁ? እንግዲህ የሰው ልብ ውስጥ ገብተን ያየን አይመስለኝም። ሄሉዬ በነገራችን ላይ በጣም ቆንጆ ልጅ ናት። የእውነት ልንገራችሁ ብዬ ነው ማርያምን፣ ሄሉዬ በጣም ቆንጆዬ ልጅ ናት። ኮንፊደንሷ ራሱ በቂ ነው፣ በራስ መተማመኗ ራሱ በቂ ነው ብዬ ነው የማስበው እና ትናንትና ትንሽ እንደዚያ ስትሆን እንትን ያልኩባት እንጂ በጣም ጀግና ሴት ናት። በዚህ አጋጣሚ የእውነት ልንገራችሁ ብዬ ነው ማለት ነው። አቤትን አቤት አቤት ማርክ ደግሞ ዛሬ እንዴት ነው? አቤት ለቤት ለቤዛ ምኝ ብለህ ለዚች ምኝ ብለህ ተዘልቀዋለህ። ኧረ የእናንተ የእውነት ሰባስቦ እንትና ጸበል ነበር ማስገባት። እናንተ እውነት ለመናገር ማለት ነው በጣም ነው የምትገርሙት ማለት ነው። የምሬ ነው። ለነገሩ ስትቀያይሩ ነው እይታ የሚኖራችሁ ብዬ ነው የማስበው። ሰላም ሰላም፣ እንዴት ናችሁ? ደህና ናቸው ያብኔ። ለዚህ ቤት አዲስ ከሆናችሁ ብዬ ሰፖኑ አብራችሁ ላላቸው አመሰግናለሁ። ሰላም ጤና ፍቅር ከናንተ ጋር ይሁን እያልኩ በአዲስ መጥቻለሁ። ቪዲዮ ከተመቻችሁ ላይክ፣ ሽር፣ ኮሜንት አስተያየት እንዲሰጡ በአክብሮትና በስትና ጠይቃችኋለሁ። እንግዲህ ማለት ነው እንግዲህ በሁለት ነገሮች መጥቻለሁ ማለት ነው። ትናንትና እንግዲህ የሄሉዬ እህቶች እውነት ለሰጣችሁ ነገር ሁሉ አመሰግናለሁ። ሄሉ አዎ ብርቱ ሴት ናት፣ ጀግና ሴት ናት። ሁላችንም ጠንቀቀን እናቃለን ሄሉ ብርቱና ጀግና እንደሆነች። ያው ትናንትና ሁና ማታቀውን ስናይ ነው ለምን እንደዚህ ሆነች ያል ነው እንጂ ሄሉ በጣም ጎበዝ ልጅ ናት። በዚህ አጋጣሚ በጣም ጀግና ልጅ ናት፣ እኔ አደንቃታለሁ ማለት ነው። ነገር ግን እንደዚህ ሆና ስናያት ትንሽ ለምን ለሱ እንደዚህ ትሆናለች በማለት ነው እንግዲህ እንደዚህ ያል ነው እንጂ ሌላ ነገር አይደለም ማለት ነው። እንግዲህ ሄሉዬ ከእንዳልክ ጋር ብትሆን ብዬ እመኛለሁ። እንግዲህ ብዙዎቻችሁ ከእንዲያልክ ጋር ትሆን ስንል የማትወዱ ሰዎች አላችሁ ብዬ አስባለሁ። ሄሉዬ እንግዲህ የሚጠቅማትና የሚጎዳትን ከኛ ይልቅን ስራ እሷ ታውቃለች ብዬ አስባለሁ። እኛ እሷ ውስጥ ገብተን የምናውቀው ነገር የለም እና ስለዚህ ሁሉንም ነገር እሷ ታውቃለች። እኛ ግን የመልካምነታችንን አስተሳሰብ የመልካምነት አስተሳሰባችንን ስንገልጽ ሄሉ ከእንዲያልክ ጋር ብትሆን በሚል እናስባለን ማለት ነው እና ሁለተኛ ነገር ዛሬ ማርክን አይታችሁታል። ለስንት ሰው ነው አበባ የሚሰጠው? አይደል ማለት እኔ የማውቀው አበባ የሚሰጠው አንድ ለፍቅረኛ በቃ። እና ሰላሳ ስድስት አበባ ለተለያየ ሴት ነው እንደምትሰጡት። የምሬ ነው እናንተ ማለት ነው። በጣም ነው የምትገርሙት። የምር እኔ እንጃ ማለት መስራት ሰሩ ችግር የለውም ግን፣ እንደዚህ ባትሆኑ ጥሩ ነው ብዬ ነው የማስበው። ክብር ይኖራችሁ ለሴት ልጅ ካላስ አይደል ለሄሉ ክብር ቢኖራችሁ ጥሩ ነው። ባይኔ እነሱ ከሌላ ወንድ ጋር ሲመጡ ትንጫጫላችሁ ማለት ነው። እናንተ ግን ከሌላ ሴት ጋር ስትመጡ ምንም አይመስላችሁ። እኔ ማርክን አከብረዋለሁ። እውነት በጣም ማከብረው ልጅ ነው፣ በጣም የምወደው ልጅ ነው። እኔ ማንንም አልጠራም፣ ሁሉንም እወዳለሁ። ግን በጣም ደግሞ የበለጠ ደግሞ ለማርክ በጣም ትልቅ ቦታ ና ሬስፔክትን አለኝ። በጣም በጣም አከብረዋለሁ። እውነት ለመናገር ግን አሁን ላይ እሱ ደግሞ ከሁሉም በትንትን ብሎ እየተገኘ ነው ያለው ማለት ነው እንዲዛ እንዴ አንዴ ስራ ድራማ ስትጀምሩ ድራማ ነው በቃ አለቀ። ሴት እንትን እያሉ ይመስለኛል። እኔም በእንስታግራም ምናምን እየተጻጻፉ መሰለኝ የሚገናኙት ማለት ነው እንጂ እንደዚህ አዲስ አበባ ሚዲያ ላይ የምትገኝ ሴት የለችም። መቼ ነው ግን ያው በኢንስታግራም በኤፍቢ ምናምን እየተጻጻፉ ከዛም በኋላ እንገናኝ እንገናኝ ባባላሉ ምናምን ይገናኛሉ። በቃም ለምን ለሚዲያ ማለት ነው። ለማንኛውም ይመቻችው። ጥሩ ስራ እየሰራችው ኝ ነው ማለት ነው። እንዲህ ነው የሚመቸው። እናት ይመቻችሁ፣ ጥሩ ስራ ስሩ። ይሄ ነው ስራ ማለት። በደንብ ስሩ። ግን በዚህ ልክ እንደዚህ መሆን ተገቢ ነው ብዬ አላስብም። ከሁሉም ነገር ከብ እንትን ይበልጣል። እያሳያችሁ ከእናንተ ምንም የምንማረው የለንም። ይቅርታ አድርጉልኝ። ከቡታ ጅራይቱ በሮች ምንም የምንማረው ነገር የለም። ይሄ ሀሳቤ ነው። ከማንም ምንም የምንማረው የለም። አንድ የሚያስተምር ነገር የላቸውም? ሁሉም በከለከለ አይደለም ማንኛቸውም የሚያስተምር ነገር የላችሁም አንድም የሚያስተምር ነገር የላቸውም እኔ ከነሱ ምንም ምንም አልተማርኩም እናንተ ከተማራችሁ ንገሩኝ እኔ ምንም የተማርኩት ነገር የለኝም ከነሱ ስንት ትምህርት የሚሰጥ ቻናል አለ ስንት ስንት ስንት የሚያስተምር ትምህርት የሚሰጥ ቻናል አለ ሰምታችኋል ይሄ ነው ቢያንስ እንኳን ለወደፊት እንኳን የምትሰሩትን ስራ የሚያስተምራችሁ ስንት ቻናል አለ እነሱ ምንድን ነው የሚያስተምሩ ምንም የሚያስተምሩት ነገር የለም። ግን ስለምንወዳቸው ስለምናከብራቸው እንከተላቸዋለን። አለቀ። ይህ ነው ሌላ ነገር ምንም የሚያስከትል ነገር ያላቸው ነገር ምንም ነገር የለም። እኔ ነጩ ከመናገር ወደኋላ አልልም ለማንም ማንም አልፈራ። መደባበቅ እንደዚህ መለባበስ ምናምን አይመቸኝም። እውነቱን ይዤ ነው የምሄድ የምፈልገው። ምንም የሚያስተምር ነገር የላቸውም። በተለይ በዚህ አመት ምንም በዚህ አመት በተለይ ምንም የሚያስተምር ነገር የላቸውም። እውነት ለመናገር በፊት ግን እና ብርሽነ ሀይሚ ምናምን አብረው ሲመጡ ሀይሚ ለግጥም ስትገጥም ምናምን በጣም የሚያስተምር ነገር ነበራቸው። አሁን ላይ ግን ምንም የሚያስተምር ነገር የላቸውም በራሴ በኩል በእናንተ በኩል አላውቅም። እንግዲህ ውድ አድማች ተመልካቾች፣ እንግዲህ ሀሳብ ይሄን ይመስላል። እንግዲህ ሄሉዬ የዛሬው ውሳኔያቸውን ሰምተን ደግሞ አብረን የምንፈርድ ይሆናል። እኔ ግን እንዲያው ከእንዳልክ ጋር ብትሄድና ብትገናኝ ባይ ነኝ። እናንተ ደግሞ ሀሳባችሁን ይስጥ። ይህን የምለው ስለምወዳት ስለማከብራት ነው፣ ለሌላ አይደለም። ወዳችኋለሁ፣ አክብራችኋለሁ። መልካም ቆይታ ይሆንላችሁ። በሌላ ቪዲዮች ከምንገናኝ ሰላማችሁ ብዝት ይበልልኝ። አቤ ነኝ። አቤ ላይ ሸር ሰብስክራይብ እያደረጋችሁ ቤተሰቡ ሆኖ ስለምታበረታቱኝ አመሰግናለሁ። መልካም ጊዜ ይሆንላችሁ። ባይ ባይ።